ሶሻል ሚዲያ ላይ የወጡ ጥንዶች ወይም ደግሞ ሶሻል ሚዲያ ላይ የወጣ ፍቅር እንግዲህ መጨረሻው ብትንትኑ መውጣት እንደሆነ እንዲሁም ደግሞ መጨረሻውም እንደማያምር እንዲሁም ደግሞ በጣም አስጠሌታና አስቸጋሪ ነገር እንደሆነ በብዙ ሰዎች ዘንድ በብዙ ጥንዶች ዘንድ እንግዲህ ይህንን ድርጊት እያየን እንገኛለን፣ በተደጋጋሚ ማለት ነው። እንግዲህ ማርክና ቤዛ በጣም የሚዋደዱ በጣም የሚግባቡ በጣም ወጣት የሆኑ በጣም ደስ የሚል ነገር ያላቸው በጣም ተወዳጅ የነበሩ ልጆች ነበሩ። እነሱም እንግዲህ የዚህ የሶሻል ሚዲያ ተጠቂ ወይ ደግሞ የሶሻል ሚዲያ ወሬ ወይም ደግሞ እንዴት ልበላችሁ የሶሻል ሚዲያ ቡዳን የሚባለው በልቷቸዋል ማለት ነው። በሚያሳዝን ሁኔታ እንግዲህ እነሱ ደህና የሚባለው ነገር ሁኔታ ላይ ወይ ደግሞ ፍቅር ላይ ነበሩ። ዛሬ ላይ ግን በከባዱ ከባድ ችግር ተፈጥሯል ማለት ነው። እጅግ በጣም ያሳዝናል። እንግዲህ በሩቅ የምንሰማው የምናየው ነገር እንግዲህ በምንወዳቸው በምናከብራቸው በምናደንቃቸው ሰዎች እንግዲህ ፊት ለፊታችን እያየን እንገኛለን በተግባር ማለት ነው። ብቻ ያሳዝናል። የእውነት በጣም ነው ያሳዘኑኝ ማርክና ቤዛ። በማርክና በቤዛ መሀል የተፈጠረው እጅግ በጣም ከባድ ነገር ነው። ቤዛም እንግዲህ ከመጨነቅ ከመናደድ ከመበሳጨት አልፎ እንግዲህ የማርክ ንግግር የማርክ ድርጊት እንዳሳመማት እና ሰሞኑን ጤነኛ እንዳልሆነች በጣም በከባዱ ታማ እንደነበር እንግዲህ እየተናገረች ትገኛለች። ከዚህ ሁሉ ጊዜ በኋላ እንግዲህ ድጋሚ ደግሞ ያጠፋው ነገር ገብቶት ጥፋቱ ተረድቶት አንደኛ እሷ ባኮረፈችበት፣ ሁለተኛ ነገር ደግሞ ተመልካችም ብዙ ነገሮችን ሲል ስለነበረ ያንን ነገር ቪዲዮንም ቆም ብሎ በማየት በማሰብ ምን አይነት ቪዲዮ እንደሰራ እንግዲህ አስቦ ይቅርታ ሊጠይቃት ቢፈልግም፣ ቤዛ ግን ይሄ ነገር ምንም ነገር ስላላስደሰታት እንዲሁም ደግሞ ጭራሽ ጭራሽ ቪዲዮ መጫኑ በጣም በጣም እንደጎዳት እንዲሁም ደግሞ በጣም ቃላቶቹ፣ ድርጊቶቹ ከዛም በላይ ብዙ ነገሮች አሉ ብቻ ምክንያት ሰጣ ብዙ ታሪኮችን ተነስተው እንግዲህ ቤዛ በምንም ተአምር ይቅርታ አላደርግልህም በማለት እንግዲህ አልቅሳ አዳ ከፍቷት በጣም በቃ በቃ እዚህ ላይ ሁሉ ነገር ማብቃት ይችላል እስከ ማለት ደርሳለች። እና ማርክ ደግሞ እንግዲህ ጥፋቱ፣ ስህተቱ ቢገባውም ግን ከረፈደ ሆነና በጣም አስቸጋሪ ከባድ ሁኔታ ላይ ይገኛል ማለት ነው በ ቤዛና ማርክ መሀል ምንድን ነው የተፈጠረው ነገር ከዚህ በፊት ሰላም ነበሩ አሁንስ እዚህ ደረጃ የሚያደርሳቸው ነገር ምን ተፈጥሮ ነው ወይም ደግሞ እስከ መለየት ቤዛም ጥላው እስከ መሄድ ማርክም በዚህ ልክ እስከ መጎዳት እስከ መሰበር የደረሰው ነገር ምንድን ነው ቤዛስ ከመናደድም ከመበሳጨትም ከመቆጣትም አልፋ ከማዘንም አልፋ እስከ መታመም ያደረሳት ነገር ምንድን ነው የሚለውን እንግዲህ ከመጀመሪያ ከጅምሩ ጀምሮ ያለውን ሀሳብ እንሰጥበታለን እያነሳን እየተወያየን ተመልካችን በጣም ማርክን እየወቀሰው ይገኛል ቤዛ በግማሽ በኩል ደግሞ የወቀቷትም የመከሯትም የሚገኙ ሰዎች አሉ። በአጠቃላይ ስለዚህ እናወራበታለን። በቅድሚያ እንዴት ናችሁ የተወደዳችሁ የቻናላይ ቤተሰቦች ባላችሁበት ሰላማችሁ ይብዛልኝ። እንግዲህ ኔትወርክ ስካለይን ድረስ በቻልኩት አቅም ወደ እናንተ እየደረሱ እገኛለሁ። ሀሳብ አስተያየትም እየሰጠው ይገኛሉ። ብቻ አለው አልጠፋውም። እና በሰፊው እንግዲህ አሁን ያለውበት ያው ሁላችሁም ታውቃላችሁ እያስባለሁ ጎንደር ነኝ ወደ አዲስ አበባ ደግሞ ሲሄድ እንግዲህ ኔትወርኩም ምንም የተሻለ ነገር ስለሚሆን እዛ ደግሞ ሲሄድ በሰፊው በራሴም ስራዎች የምመጣላችሁ ይሆናል። እስከዛው ግን በእንደዚህ መንገድ እንቀጥላለን ማለት ነው። እንግዲህ ስለ ማርክና ስለ ቤዛ ያው ከዚህ በፊት የነበራቸው ነገር የእውነት ለመናገር ጅማሯቸው ምንም ጥሩ ነገር አይመስልም ማለት የሆነ ሶሻል ሚዲያ ላይ የወጣ ፍቅር ብቻ አይበረክትም። እግዚአብሔር ምስክሬን ብዙ ሰዎች ራሱ ኔ የኔ የፍቅረኛ እና የኔም ፎቶ ፖስት አድርጌ ደብቂውም ስትሉኝ የነበራቸው ሰዎች አላችሁ። እና አሁን አሁን ላይ ነው ሶሻል ሚዲያ ላይ መምጣት በጣም ብዙ ጣጣ እንዳለበት በጣም ብዙ ችግር እንዳለበት ያወቅኩት የተረዳሁት። እና ብቻ በጣም አስቸጋሪ ነው። ብቻ እስኪ ስለ ቤዛ እና ስለ ማርክ ብዙ ሀሳቦችን የምንሰጥ ይሆናል ማለት ነው። እስከ መጨረሻው እንድትከታተሉ እንግዲህ በአክብሮት እጠይቃለሁ። ከጅምሩ ተነስቼ እንግዲህ ሀሳብ ሲሰጥበት ማርክ ነው እንግዲህ ቤዛን ሲሆን ስለሚወዳ ስለሚያፈቅራት፣ ጥሩ ግንኙነት ላይ ስላሉ ቤተሰቦችን ተዋወቂ፣ ቡታጅራን ማየት አለብሽ ብሎ ሁሉም ሰው ማየትም አለበት ብዬ አስባለሁ። ቡታጅራ የእውነት ለመናገር በተለይ ደግሞ መስቀል ላይ ብሉልኝ ጠጡልኝ ነው። በቃ ዓመቱን ሙሉ ሲሰሩ ይቆያሉ። ታታሪ ናቸው። ከዛ ደግሞ የመስቀል እስከ ጥግ ድረስ እስኪሰለቻችሁ ነው። ክትፎ፣ ቆጮ፣ ሁሉ ነገር ምን ልበላችሁ አይቬው ሁሉ ነገር የተሟላ መስተንግዶ የሚያደርጉላችሁ ና ያንን ባህል ለማስተዋወቅ ደግሞ እናቱ ጋር ቤተሰቦቹ ጋር መወስዷት ያለ ጥሩ ጊዜ እያሳለፉ ነበሩ። ድንገት ግን አንድ ስህተት ሰራ። ያ ጥሩ ጊዜ ያ ጥሩ ነገር እንዳለው ሆኖ ቤዛን በጣም ደስተኛ ሆና እሱም በእሷ ደስታ ተደስቶ በእናቱ በቤተሰቦቹ ብቻ ደስ የሚል ጊዜያት ነው ያሳለፉ ነበረ። ከዛ በኋላ ግን እንግዲህ ማርክ የሆነ ወንድ አምጥቶ ከነበረችበት ክፍል እንደምታዩት እሷ ታጥባ ስትወጣ አንድ የማይታወቅ እሷም ማታቀው ልጅ እንግዲህ አልጋዋ ላይ ተኝቶ ማርክ እንግዲህ ልክ ሲመጣ ልጁም እዛ ተቀምጧል። እሷም ደግሞ ራቁቷን ማለት ይቻላል ያለችው ማለት ነው። አንድ ፎጣ እንደለበሰች ብቻ ነው ያለችው እና ለምን እንደዚህ ታደርጊ ያለሽ፣ እንዴት ከወንድ ጋር እንደዚህ ያደረግሽብኝ ምናምን ብሎ በጣም ከባባድ ቃል እየተናገራት ነበር። ከእሱም በላይ ልንገራችሁ የሚያሳምመውን የሚያናድደውን የሚያበሳጨውን ነገር ልንገራችሁ። ለእሷ ብቻ ሳይሆን ለእኛም፣ ለተመልካችም፣ ለእኔ እንደኔ እንዳየሁት በይታይ ማለት ነው ና አንድ ፕራንክ ቪዲዮ የሆነን ሰው ፊቱን ማየት አለባችሁ። ያ ሰው ምን ያህል እየተጎዳ ነው ምን ያህል እየተጨነቀ ነው ብላችሁ ማየት ካልቻላችሁ ዝም ብላችሁ ፕራንክ ብቻ ማርክን በጣም ነው ያዘንኩበት። የማይደረግ ነገር ነው ያደረገው። ተውት፣ ፕራንክ ነው፣ ጓደኛው ነች፣ ፍቅረኛው ነች፣ የሶሻል ሚዲያ ሰው ነው፣ ፕራንክ ያለ ነገር ነው። ከዚህም በላይ ብዙ አይነት ፕራንኮች ይሰራሉ። ኖርማል ሊሆን ይችላል ግን ቢያንስ ፊቷን ማየት ነበረበት። የምትገባበት በቃ የሚወጣት ነገር በቃ ብትፈልግ ነ የሆነ በጣም ተጨንቃ ነበር። ነፍሷ ሁሉ ድረስ ነው የተጨነቀችው። ና እንደዛ እያነባች ቢጨንቃት በሩን ዘግታ የእውነት እግዚአብሔር ምስክሬን ነው እምላችሁ የሆነ እሳት ላይ ጥደዋት የሆነ እባካችሁ፣ አውጡኝ አውጡኝ፣ አስወጡኝ አስወጡኝ፣ አድኑኝ፣ ትርፉኝ አይነት ነገር የለም እንደዚህ አይነት ነገር ነበር ስትል የነበረው። በቃ ንጽህናዋን እንዳላደረገችው ለማሳመን እነሱን በር ሁላ እንኳን ቆልፋ ሳትረዳኝ ሳይገባ ወይም ደግሞ ሳታምነኝ ሳልነግር መሄድ የለብን ብላ እንግዲህ ይዛው ነበረ እና በሩን ቆልፋ ሁላ ነበር። ምን ያህል ጠንካራ ብልህ ሴት እንደሆነች እዩ። ምክንያቱም ይሄ ልጅ አሁን የእውነትም ይሄ ልጅ ሳታስበው መጧል አምኖትም ከሆነ ሂዶ ሌላ ውሳኔ እንዳይወስን ሌላ ታሪክ ውስጥ እንዳይገባ እንዳይጎዳ ብላ ለሱ ነበር ስትጨነቅ የነበረው እና በዛች ምክንያት እሷን ንጽህናዋን ታውቃለች፣ ግን እንዳይለያዩ ፈርታ ነበረ። በቃ ይሄ ነገር መለያያችን እንዳይሆን ብላ በስርዓት ቁጭ ብሎ መረዳዳትን እንደዚህ አይነት ሰው ቢኖር መድኃኔ ዓለም ነው ምላችሁ፣ ምንም መለየት የሚባል ነገር አይኖርም ነበር። ና ቤዛ ያደረገችው ነገር ሳላደንቅ አላልፍም። ለምን አንዳንዶቹ አኮርፎ ሄዱና፣ የራሷ ጉዳይ እንደዚ አድርጋ ምናምን ብሎ አይኗ አላፈር፣ በቃ እንዳላያት እንዳል በቃ በዞር እሷ በሄደችበት መንገድ እንዳልሄድ ብሎ አንዳንድ ወንድ ጭራሽ ሄዳለ። ሴቷም እንደዛው የምታደርግበት ሁኔታ አለ። ግን የሆነ ችግር ሲፈጠር ያንን ነገር አንድ ሰው ያየውን ነገር ሊያምን ይችላልና፣ አይ ቆይ፣ መስማት ያለብህ ነገርም አለ። ቤዛ ያየውን ነገር እኳ አይቷል። እዛ ጋ ወንድ አለ፣ እሷም እንደምታየዋት ራቁቷን አይነት ነገር ነው ያለችው። ስለዚህ ይሄ ሰው ሲመጣ ማርክ እንደላከው አታቅ በቃ በራሱ መጡ። በምን ታሪክ በምን መንፈስ ገብቶ እንደተኛ አታቅም፣ ግን አልገዋ ላይ ነው ያገኘችው ምናምን ነገር እና ያ ነገር እውነት ሊያሳምነው ያየውን ነገር ማርክ ቢያምን ሌላ ታሪክ ይፈጠራል ብላ ልታስረዳው እየሞከረች ነበረ። ማርክ ግን ይባስ ብሎ እሱ ወንድ ይዞ መጦ አልገዋ ላይ ያስተኝቶ ምናምን የበለጠ ሲጮባት፣ ሲቆጣት፣ ሲናደድባት፣ ሲበሳጭባት ነበር። ቃልም በቃ አብረሹ ተኛሽ አይነት ነገር አይደል ብሎ ነገር እያላት ነበር። እሷ ደግሞ ያንን ነገር አላደረግም ብቻ በጣም እየለመነችው ነበር። ግን እሱ በጣም ብርሃንጉን አርዝሞት ሌላ ታሪክ ውስጥ ቤዛ እስከመታመም ደርሳለች። እንግዲህ አስቦት ግን ነበር ነው። እና ቤዛ ጥላው ሄዳ ተመልሳ ታማ ምናምን የሰነበተችው ተዘጋግተዋል። ስልኩንም አታነሳለትም፣ አታወራውም ምናምን። ከዛ በኋላ ግን የይቅርታ ኬክ አስጋግሮ ምናምን አዘጋጅቶ ምናምን ፕሮግራም ጠርቷት መጣች። ያለውን ነገር ከሀስከ በም ጥርግ አርጋ ሁሉን ነገር በቃ ልክ ልክ ልክ ልኩ ልኩን ብላ ተናግራ የተሰማትን ነገር ሁሉ ተናግራ እንዳላይህ ብላ ነጥራ ወደች። በዛ ሰዓት እንዴት ካሜራ አስቀመጥክ? ቪዲዮስ እንዴት ተኮሰተ? ራቁቴነስ ብሆን ልትፖስተው ነው ወይ ብላለች። እና ከባድ ነው ጥላው ሄዳለች። እና ቤዛንም የሚቆጡ ሰዎች አሉ። ይቅርታ አድርጊለት ሰው አይደለ፣ ፍጹም አይደለም እኮ ሰው ይሳሳታል ምናምን እያለች እያሏት ነበረ። ማርክን ደግሞ እንዴት እንደዚህ አይነት ስራ ትሰራለ፣ እውነቷን ነውም እያሉ እንግዲህ ሀሳብ የሚሰጡ ሰዎች አሉ። አንድ ቪዲዮ እንግዲህ ወደ ሚዲያ ላይ ሲመጣ ፖስት ሲደረግ ብዙ ሺህ ሰው ነው የሚያየው። ያ ብዙ ሺህ ሰው የራሱ ብዙ ሺ ሀሳብ ነው ያለው። ሶ ሁሉም የየራሱን ሀሳብ ነው የሚጽፈው። እና እንደኔ አንቺ ምን ትያለሽ፣ በማርክና በቤዛ በኩል ስለተፈጠረው ነገር ምን ትያለሽ ብላችሁ የራሴን ከጠየቃችሁኝ ማርክ ያደረገው ነገር ስህተት ነው። አዎ እሱም ስህተቱን ያቃል፣ ሀገር ያቃል፣ ዓለም ያቃል፣ ስህተት ነው። ቤዛም ታውቃለች ግን ፕራንክ ነው ኖርማል ነው ብዬንም ማስበው፣ እንደኔ ፕራንክ ነው የተደረገው። ግን ፕራንክ ሲያደርግ አብዝቶታል። በጣም ተጨንቃለች ችችች በማለት የተጨነቀች እንደሆነ ሲያቅ፣ አይ ቤዛ ይቅርታ፣ እኔ እኮ በቃ ፕራንክ ነው ያደረግኩች ከዚህ በላይ እንድትጨነቂብኝ አልፈልግም ብሎ መናገር ነበረበት። የመጨረሻ ጥግ ድረስ ሄዶ ነው በቃ ሁሉ ውስጧ ተጎድቶ ተሰብሮ በቃ ደቅቅቅ ካለ በኋላ አለመታመን፣ በቃ በጣም ያማል፣ ይጎዳል፣ ይሰብራል። እግዚአብሔር ምስክሬን ነው የምላችሁ አንድን ነገር ሳታደርጉት አድርጋችኋል መባል ያማል። የምታውቋት ሰዎች ታውቋታላችሁ ሁላችሁም እና እንደዛ ማድረግ ሲችል ብዙ ነገሮችን አድርጎ አስጨንቋታል። እና ያው በጥፋት ነው ቤዛ ጥላ የሄደችው፣ ምንም አይገርምም። አንዳንዴ ደግሞ አንዳንድ ጥፋቶች ዋጋ ያስከፍሉናል። ስለዚህ ቤዛ መሄዱ አይገርምም። ዋጋ መክፈል አለብህ፣ ግዴታ ነው። እሷን ለማሳመን ከእሷ ጋር የእሷን ይቅርታ ለማግኘት በጣም ብዙ መንገድ መሄድ ይጠበቅባል። ጥሩ ሰውነ፣ መልካም ሰውነ። ቤዛም ተናገረች፣ ለሴት ልጅ ክብር አለ፣ ለሴት ልጅ በጣም ቦታ አለ። እና እኔ ጋር ሲደርስ የጠፋን ያለችው በቃ እንዴትስ አልጋ ላይ እኔ በተኛው እኔ የተኛውበት አልጋ አያችሁ፣ ለአልጋዋም ክብር አላት። ለተኛችበትም ለመኝቷም ክብር አላት። እንዴት ነው የተኛውበት አልጋ ሌላ ሰው እንዲተኛ አደረግ ካለችው። ሌላኛው ደግሞ እንዴት አንድ ክፍል ውስጥ ብቻዬን። አዎ፣ አንድ ሰው አንድ ክፍል ውስጥ ሲሆን የእውነት ለመናገር ብዙ ነገር ታደርጋላችሁ። ብዙ የሆነ ሴት ልጅ ናት ደግሞ ምናምን፣ ራቆቷን ብትሆን ብዙ ነገሮች አሉ አንድ ክፍል ብቻችሁን ስትሆኑ ከሰው ተደብቃችሁ የምታደርጓቸው ብዙ ነገሮች ይኖራሉ። አደለ? እነዛ ነገሮች ቢታዩ ራቁቴ ቢሆንስ አንተ ትፖስተዋል፣ በቃ ያም ቪዲዮ ብላለች፣ እና ያ ነገር በጣም አበሳጭቷታል። እና ካሜራ ከባድ ነገር ነው፣ ዋጋ ያስከፍላል፣ የእውነት ለመናገር ምክንያቱም ብዙ ሰዎች እንዲህ በድብቅ ካሜራ እየተቀመጠባቸው ነው። ሴቶች በተለይ ሕይወታቸው የሚመሰቃቀለው። ብቻ ማርክ ያንን አስቦ አልነበረም፣ እንደዛም እንደማያደርግ ሁላችንም እናውቀዋለን፣ ቤዛም ታውቀዋለች። ግን ይሄ ነገር ጎድቷታል፣ ሰብሯታል። እንግዲህ ተታው ሄዳለች እና እኔ ደግሞ አንድ ነገር ልል የምችለው ነገር የይቅርታ ልብ ከሌለን ፍቅርን አንጀምረው፣ ላለው የእውነቴን ነው። በፍቅር ስትኖሩ ማለት ነው፣ እግዚአብሔር ምስክሬን፣ እስከ ጥግ ድረስ ሺህ ፈተናዎች ሊመጡባችሁ ይችላሉና፣ አንደኛው ስታልፉት ሌላኛው ይመጣል። ምንም ህይወት ማለት ነው ፍቅር በቃ አልጋ ባልጋ አይደለም። ብዙ ታሪኮች አሉበት። ብዙ ሰዎች ጋር ሊያነካካችሁ ይችላል። ከብዙ ታሪክ በቃ ብዙ መከራ ሊመጣ ይችላል እና ቤዛ ጥፋቱን አምኖ ይቅርታ ካለሽ ያው አኩርፈሻል፣ እስከ ጥግ ድረስ። ስለዚህ ኩርፊያሽን አሁንም መለስ አድርገሽ ይቅርታ ብታደርግለት እና ድጋሚ ይህንን ነገር አንዴ ለአንዴ ነው ይሄን ስህተት የሰራው እና የይቅርታ ልብ ኑሮሽ አኩርፈሽዋል። ጥፋቱ ገብቶታል ምናምን፣ ድጋሚ እንዳይደግመው አድርገሽ ድጋሚ አብረሽው ብትሆኚ የተሻለ ነው ብዬ ነው ማስበው። ካልሆነ ግን እሱ ሊጎዳ ይችላል። እሱ ብቻ ሳይሆን አንቺም ልትጎድ ትሻያለሽ። ምንም መጥፎ ባህሪ ሳይኖርብሽ ሳይኖርበት ዝም ብላችሁ እንዲህ ድንገት በፕራንክ በተሰራ ቪዲዮ መለየት መፍትሄ አይሆንም። ወይም ደግሞ በጣም የሚያስጠላ የዘላለም ጸጸት ነው ለአንቺም ለእሱም፣ በጣም የህይወት ቁስል የህይወት ጠባሳ ነው የሚሆነውና መሆን የለበትም ብዬ ነው የማስበው። ቤዛ በጣም እንበው ቅርብ ነው፣ በጣም ነው የምትወድ ግን፣ በጣም ወርቅ የሆነች ልጅ ናት። የእውነት ማርክም ወርቅ ነው፣ ባህሪው፣ ስርዓቱ፣ ስነ ስርዓቱ እላፊ ቃል ላይ ይናገር፣ እግዚአብሔርን የመጀመሪያ ጀምሮ ማርክን እከታተሏለሁ ሄሎ ገና ከመምጣቷ ጀምሮ በፊት የእውነት ለመናገር ከመጣችም ሄሉ አንድ ብላ እንደመጣችም ጀምሮ ማርክን በደንብ ነው የምከታተለው። ኢትዮ ላይ እኔ ብዙ ሰዎች እንከታተል ነበር፣ በተለይ ውታጀራ ልጆችን። ምክንያቱም የተንቢ በጣም ሳደንቃት ስለነበር ወዳት ነበር። እና በሷ የተነሳና ይቅርታ አድርጋለት። እንግዲህ አብረው እንደሚመጡ ተስፋ አድርጋለሁ። ቤዛም እንግዲህ ወደ ራስሽ ተመለሽ፣ ማርክም ደግሞ መጨነቅ መጠበብ የለብም። ያው ፈተና ያለ ነው። ይህን ያህል ራስህን መጉዳት የለብም። ቤዛም እስከመታመም ደርሳለች። ግን ያው እግዚአብሔር ደግሞ እንኳን አሻላት እንኳን ተመለሰች። አምሮባት ወርቅ ሆና ነበር። ግን አብሮ ፕሮግራም ማሳለፍ አልቻሉም። ጥላው ይሄዳለች እና ስላኮረፈች ነው ጊዜያዊ ጸብ ነው እና የምትሰሩትን ነገር እያወቃችሁ ብትሰሩ ጥሩ ነው ብዬ አስባለሁኝ።